ሰላም ጠና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምናላችሁ፣ እንደምንሰነበታችሁ። የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል በየሳምንቱ የሚነበበውን የኦሪት ትምህርት ክፍል ይሆናል። በየሳምንት የሚነበበው የኦሪት ትምህርት ክፍል በኦሪት ዘ ሁል ዘ ዘሌዋዋን ወይም ፓራሻት ቫይቅራ ይባላል። ይህም የሶስተኛው መጽሐፍ ነው ከአምስቱ የሙሴ መጽሐፍት መካከል ሶስተኛው የዘሌዋዋን መጽሐፍ ነው፣ ወይም በዕብራይስጥ ቋንቋ ቫይቅራ የሚባለው ነው። እንግዲህ የመጀመሪያው ክፍል ነው ዘሌዋዋን ምዕራፍ አንድ ከቁጥር አንድ ጀምሮ እስከ ምዕራፍ አምስት መጨረሻው ድረስ ይነበባል ማለት ነው። እንግዲህ ይህ የመጀመሪያው መጽሐፍ የሚያተኩረው ስለ ቁርባን ነው። እንግዲህ እንደሚታወቀው ቤተ መቅደሱ ከተሰራ ጀምሮ ቁርባን እናቅርባ አለ ማለት ነው። ይህ ቁርባን ደግሞ ከፈጣሪ ጋር ያቀራረበና ማለት ነው። ባለፈው እንደተማርነው ቁርባን ማለት መቅረብ ወይም ከፈጣሪ ጋር የሚያቀርብ ነገር ማለት ነው። እንደሚታወቀው አዳም አትብላ የተባለውን ከበላ በኋላ ከፈጣሪ ርቋን ይህም ማለት ኃጢአት በፈጣሪና በአዳም መካከል ግድግዳ ስለሆነ ያንን ግድግዳ ማፍረስ የሚቻለው በቁርባን አማካኝነት ማለት ነው፣ ወይም ራስን በማቅረብ ማለት ነው። በዚህ ምክንያት ይህ ቤተ መደስ የመጀመሪያው ከተሰራ ጀምሮ ቁርባን እንድናቀርብ ታዘና ማለት ነው። እንግዲህ ቁርባን የምንቀርበባቸው ደግሞ የተለያዩ ምክንያቶች አሉ። የተለያዩ የቁርባን አይነቶች አሉ ማለት ነው። እነዚህ ቁርባኖች የግል አለ፣ የህዝብ ቁርባን አለ። የተለያዩ የቁርባን አይነቶች አሉ፣ ብዙ ዝርዝር አላቸው። ነገር ግን አንድ ሰው አንድ ይሁዲ የዓለም ፈጣሪ ካዘዘን 613ቱ ትእዛዛት መካከል አንዱን ከተላለፍ በማወቅም ሆነ ባለማወቅ ከተላለፍን ኃጢአት ሰርተናል። ማን ነው ይህንን ኃጢአት የምናስተሰራው? ደግሞ በመጀመሪያኛ ያንን ኃጢአት ለመስራታችን ከተገነዘብንና ኃላፊነት ከወሰን በኋላ ማለት ነው። ያንን ኃላፊነት ከወሰን በኋላ ለዚያ ለሰራነው ኃጢአት ተጠያቂዎችም እኛው ራሳችን መሆኑን ካረጋገጥን በኋላ ፈጣሪን ይቅርታ እንዲያደረግልን እንጠይቃለን ማለት ነው። ይህንን ካረግን በኋላ ያነን ኃጢአት በሚመለከት መንገድ ወይም መልኩ ቁርባን እናቀርባል ማለት ነው። ይህ የቁርባኑ አይነት ይለያያል ስላልኩት ያው ዝርዝር አለ። ነው ግን በዚያ በኃጢአቱ መስፈር ልክ ቁርባን እናቀርባል ማለት ነው። ግን የቁርባን የሚያገለግለው እኛ ወደ ንሳ ከተመለስን ማለት ነው። ካልተመለስን ግን ቁርባን ብቻውን ነው ኃጢአት ሊፍቀው ወይም ሊደመስሰው አይችልም ማለት ነው። ስለዚህ ዋናው እኛ ለዚያ ለሰራነው ኃጢአት ስህተተኞች መሆናችን አውቀንና ተገንዝበን ያንን ኃጢአት ደግመን ላለመስራት ለራሳችን ዋስትና በማድረግ ያንን የሰራነው ስህተት ላለመፈጸም በመወሰን ያንን ቁርባን እናቀርባለ ማለት ነው። ይህን ስናደርግ ያ ቁርባን በዚያ ቁርባን አማካኝነት ኃጢአታችን ይሰረያል ወይም ይደመሰሳል ማለት ነው። በዚህ አይነት መንገድ እያንዳንዱ የኃጢአት አይነቶች በዚህ አይነት መንገዱ ይደመሰሳሉ ወይም ይሰረዛሉ ማለት ነው። እንግዲህ የሚሆነው ደግሞ በቤተመቅደስ ማለት ነው። እንግዲህ ያው እንደሚታወቀው ቤተመቅደስ አንድ ብቻ ነው። ሌላ ሁለት አይነት ቤተመቅደስ የለም ማለት ነው። እንደዚሁም ካህኑም ቢሆን ከዚህ ከስድስት መቶ አስራሶስቱ ትእዛዛት መካከል አንዱን ከተላለፈ ይህንኑ ተመሳሳይ ነው የሚያደርግ ነው ማለት ነው። እንደዚሁም ዳኞችም እንደዚሁ ከተላለፉ ያንን የተላለፉበትን ስህተት ለፈጣሪ ይቅርታ ገርግ በኋላ ቁርባን ያቀርባሉ ማለት ነው። በዚያ ምክንያት ኃጢአታቸው ሁሉ ይሰረያል ወይም ይደመሳ ማለት ነው። ነገር ግን ዛሬ በኃጢአታችን ምክንያት ቤተመደሱ ስለፈረሰ ቤተመደስ የለንም ቁርባንም ልናቀርብ አንችልም ማለት ነው። ስለዚህ በዚህ ቁርባን ፋንታ በንስሐ ብቻ ወደ ፈጣሪ በመመለስ ማስተስረይ ወይም ኃጢአታችን መደምሰስ እንችላል ማለት ነው። ነገር ግን እንዳልኩት ይህ የምናደርገው ግን ያንን ስህተት እኛው ራሳችን የሰራ ነው መሆኑንና ከእኛ ውጭ ሌላ ኃላፊነት ሊወስድ የማይችል አካል አለመኖኑን ከተገነዘብንና ካወቅንና ኃላፊነቱን ሙሉ በሙሉ ከወሰድን በኋላ ለዚያም ራሳችን ተጠያቂን፣ ብቸኛ ተጠያቂ ካደረግን በኋላ ያንን ፈጣሪ ጋር ወደ ፈጣሪ በመቅረብ ይቅርታ እንዲያደርግልን እንጠይቃል ማለት ነው። መጀመሪያ ያንን ስንሰራው ወይም የሰራንን ኃጢአት ደግመን ላለመስራት ለራሳችን ሙሉ በሙሉ የሆነ ኃላፊነት እንወስድና እንዳንድ ደግሞ የሰራ ወይም ስንሰራ የነበረውን ኃጢአት በፈጣሪ ዘንድ ኃጢአት የተባለውን ነገር ላለመስናት ውሳኔ ካስተላለፍን በኋላ ፈጣሪን ይቅርታ እንዲያደርግልን እንጠይቃለን ማለት ነው። በዚህ አይነት መንገድ የሰራነውን ኃጢያት መደምሰስ እንችላለን ማለት ነው፣ ያለ ቁርባን ማለት ነው። ምክንያቱም ቁርባን አሁን የለም። ቤተ መቅደስ ከሌለ ቁርባን አይቀርብምና ቁርባ የሚቀርብ ደግሞ ኢየሩሳሌም በሚገኘው ቦታ ላይ ሶስተኛው ቤተ መቅደስ ሲሰራ ነው ማለት ነው። እስከዚያ ድረስ በትዕግስት እንጠብቃለን ማለት ነው። በእርግጥ ሌሎች ወደ አራት አይነት የቁርባን አይነቶች አሉ። እነዚያ ሳይቀርቡ ነገሮች ሁሉ እንደማይሆኑ ማለት ነው። ሁሉም ግን እንደ ቤተ መቅደሱ በሚሰራበት ድረስ ያንን ቁርባን እናቀርባል ማለት ነው። ስለዚህ እያንዳንዱ ውድ ይህንም የቁርባን አይነቶችን በሚማር ጊዜ ራሱ ያነ ትምህርቱ ራሱ ከኃጢአት እንዲርቅ ያደረገዋል ማለት ነው። ምን አይነት ኃጢአት የሰራ ይሁዲ ነው ቁርባን የሚያቀርበው፣ በምክንያት የሚሉትን ነገሮች በሚማር ጊዜ ከኃጢአት ይርቃል ማለት ነው። ከኃጢአት ራቀ ማለት ደግሞ ከፈጣሪ ጋር ቀረበ ማለት ነው። ምክንያቱም በሰውና በፈጣሪ ዘንድ ግድግዳ የሆነው ያ የምንሰራው ወይም የሰራ ነው ኃጢአት ወይም ከፈጣሪ አታርጎ ያለንን ተላልፈን በመገኘታችን ብቻ ማለት ነው። ስለዚህ በዚህ አይነት መንገድ ይህንን ትምህርት በመማር ከስህተት ሁሉን ልንማር እና ልንረቅ እንችላል ማለት ነው። ስለዚህ እያንዳንዱ ውድን ለዚህም ጊዜ በመስጠት የፈጣሪ ሕግና ስርዓት መማርና ማወቅ ይጠበቅብና ማለት ነው። እንግዲህ ለዛሬው የሳምንቱ ወይም በዚህ ሳምንት ከሚነበበው የወርት ትምህርት መካከል በአጭሩ ይህን ይመስላል። በሚቀጥለው በተለያዩ የወርት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩሃሉና ይሎላም አሜን በአሜን